ኢድ ሙባረክ በየአረቤቱ ላላችሁ በየበረሃው በየምዝራው ላላችሁ ኢድ ሙባረክ እህት ወንድሞቼ፣ አብሶ ደግሞ አረቤት ደፋጠለም የምትሉ ኢድ ኢድ አልመትል ያላችሁ ሁላችሁም፣ እንሻላ የዛሬ ዓመት ሁላችሁም አልፎላችሁ በየቤታችሁ ሁላችሁም የራሳችሁን ነገር አገኝታችሁ ደስተኛ የምትሆኑ እናትና አባታችሁ ዛሬ ጋር ያልቃችሁ እንሻላ አኺራ አማዱንያችሁንም አላህ ያሳምረላችሁ። በየመዝራው ቁጭ ብላችሁ የምከየፍ ድምፅ ሳሰሙ በጠራራ የምትቃጠሉ ወንድሞቼ አላህ ይሻችሁን ያሳምረላችሁ። ሚስቶቻችሁን ልጆቻችሁን ይዛችሁ የዛሬ ዓመት ሀጅ መታችሁ የምዘይሩ አላህ ያርጋችሁ። ሁላችንንም አላህ ያሳልፍልን፣ የደስታን ብርሃን አላህ ፈጣሪ ያምጣልን። ኢንሻ አላህ ታላማቸው በዘት የበለ ኮፕሊካ አድርጉ ሊዋርኒንግ ነው